የኦሮሞ ነፃነት ግንባር ምክትል ሊቀመንበር አቶ ቀጄላ መርዳሳ ለቃለ መጠይቁ ፍቃደኛ ስለሆኑ ከልብ እናመሰግናለን። እኔም አመሰግናለሁ አቤል። ባለፉት ሰባት የለውጥ ዓመታት ውስጥ በተለይ አካታች የፖለቲካ ስርዓትና ሁሉንም አሳታፊ የሆነ ህብረ ብሔራዊ መንግስት በመመስረት ሂደት ውስጥ ምን ለውጦች ተከናውኗል ማለት እንችላለን? ተሳታፊነትን አካታችነትን ህገ መንግስቱ ያረጋግጣል፣ ግን ተግባራዊ ሳይሆን ነው የቆየው በተፈለገው ርቀት ተግባራዊ ሊሆን አልቻለም። ለሀያ ሰባት አመታት ወደ ለውጡ ስንመጣ እንግዲህ እነዚህ የአሳታፍነት በፌደራል መንግስት ውስጥ እና በክልል ደግሞ ህዝቦች ራሳቸውን የሚያስተዳድሩበት መዋቅር በአግባቡ እንደተዘረጋ ነው። ክልሎች በፊት እንደ ምስለኔ ነበር ሲቆጠሩ የነበረው በኋላ ግን ራሳቸውን ችለው እየተንቀሳቀሱ እንደሆነ እንዲያውም አዳዲስ ክልሎችም የተፈጠሩ ጥያቄዎች ቀርበው ብዙ ሬፈረንደም ተካሂዶ ህዝቡ ውሳኔ ተደርጎ ህዝቡ በራሱ ጉዳይ ላይ በራሱ ሲወስነ አይተናል ማለት ነው። ባለፈው ሰባት ዓመታት ውስጥ የተለያዩ መንግስታት፣ የአካባቢ መንግስታት ተፈጥረዋል። እንደገና በፌዴራል ውስጥ ደግሞ አካታች የሆነ ተመጣጣኝ የሆነ ገና አሁንም ይቀራል። በሲቪል ሰርቪስ በተለይ ሪፎርም አሁንም ይሄ የአካታችነት ጥያቄ ትልቁ አጀንዳ ሆኖ ነው ያለው። ከለውጡ በኋላ ያለው የፖለቲካ ምህዳር ሁኔታና አሳታፊነትን እንዴት መግለጽ እንችላለን? ፓርቲዎች ተመዝግበው በኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው እየተንቀሳቀሱ በአካባቢም በፌደራል ደረጃም አሉ። በተለይ መጀመሪያዎቹ አመታት አካባቢ ብዙ የፖለቲካ ተሳትፎ የፖለቲካ ፓርቲዎች፣ መድረኮች፣ ሚዲያዎች እና ሀሳብ የምንሸራሸርባቸው አውዶች ብዙ ነበሩ፣ አሁንም አሉ። ግን አጠቃቀሙ ላይ ትንሽ አሁንም ይቀራል። የፖለቲካ ፓርቲዎችም ሆኑ ሌላውም አካል እነዚህ የመጡ አጋጣሚዎች፣ እድሎችን በአግባቡ የመጠቀም አንዳንድ ቦታ ላይ ሲባክኑ ይታያል ያለ አግባብን ሲጠቀሙ ይታያል። የሀሳብ ብዝሃነትን ማካተት ላይ መንግስት ምን ዘርገው ማለት እንችላለን? እስካሁን ሚዲያ ላይም በመድረክ ላይም ይታያል፣ ገደብ የለውም ፓርላማ ላይም እንደምንሰማው እና በዚህ በኩል አሁንም ከበፊቱ የተሻለ ነው ባለው የፖለቲካ ምህዳር ሁኔታን ተገንዝቦ በዛ ውስጥ የመሳተፍ አዝማሚያና ያንን የመጠቀም ሁኔታ በፓርቲዎች በኩል እንዴት ይታያል? ኢትዮጵያ ውስጥ የተለመደው ስልጣን መያዝ በጠመንጃ ነው ከድሮ ጀምሮ እሱ ስለተለመደ ለስልጣን ለወንበር ዋስትና ያለው ጠመንጃ የሚል ነው። እንደ ዋስትና ነው እንደ ጋራንቲ ነው ይዘው የሚሄዱት ጠመንጃውን። ያ ነው ወደ ጠመንጃ የሚጎትታቸው አንዳንዶቹን። እና የተለያየ ጊዜ ኢትዮጵያ ውስጥ እድሎች መጥተው ነበር። በሰባ አራት በፈረንጅ በስልሳ ስድስት ማለት ነው፣ ዘጠና አንድ ወይ በሰማኒያ ሶስት እንደገና በ2010 እንደዚህ አይነት እድሎች አሉ። 97ም የተወሰነ እንቅስቃሴ ነበር። ያንም የተበላሸው በግርግር ነው። ሰዎች ነው ግርግር ይፈጥራሉ እና ግርግር ፈጠርና መሀል ላይ ነገሮች ይበላሻሉ። የተለያዩ ፓርቲዎች ከገዥው ፓርቲ ጋር በጋራ በመሆን እየሰሩ ያሉበት ሁኔታ አለ። ይህን ባህል እንዴት ይመለከቱታል እርስዎ? ያሉንን ሀሳቦች ለማጋራት ለምሳሌ በካቢኔ በተለያዩ ከፍተኛ የመንግስት መድረኮች ላይ ፖሊሲዎችንም ኢንፍሉዌንስ ማድረግ ላይ የራሳችንን ማስተያየት ማንጸባረቁ ላይ እና ብዙ እድሎች አሉ። የተለያየ ሀሳብ አንድ ላይ ሲመጣ አንድ ጠንካራ ሀሳብ ይወጣል። ከዛ ውስጥ አንድ ፓርቲ ብቻ ሁሉን ነገር ተቆጣጥሮ ሁሉን ነገር ይዞ ራሱን ከራሱ ጋር ነው የሚነጋገረው ማለት ነው። ሌላ አካል በሚኖርበት ጊዜ ግን የተለያዩ ሰዎች እንሸራሸራል። የኦሮሞ ነፃነት ግንባር ምክትል ሊቀመንበር አቶ ቀጄላ መርዳሳ ለቃለ መጠይቅ ፍቃደኛ ስለሆኑ ከልብና አመሰግናለን። እኔም አመሰግናለሁ በጣም።